እሺ ዘ ሰን ራይዝ ቢትዊን ዘ ቱ ሆርንስ ኦፍ ሰይጣን፣ ከሁለት ቀንዶች መሀል ፀሐይ ትወጣለች። እሺ ሳታን ሳታን ፓርትስ ሆርንስ። እቺን አንድ መስመር ይዛ አይደል እንዴ አርባ ደቂቃ ያወራው። እሺ ፀሐይ በሰይጣን ቀንዶች መሀል ነው የምትወጣው። አዎ ዘ ሰን ራይዝ ቢትዊን ዘ ቱ ሆርንስ ኦፍ ሰይጣን ማለት ምን ማለት ነው? ከውሎ በፀሐይ የምትወጣው የምትወታው ከሴጣን ቀንዶች መካከል ነው። ከሴጣን ቀንድ መካከል በሁለቱ በሁለቱ እኮ በቀንድ መካከል በሁለት ቀንዶች መካከል ማለት ነው። እስኪ ድገማ የሆነ አማርኛ ተንተባትቧል። ዘፈን ራይዝስ ቢትዊን ዘ ቱ ሆርንስ ኦፍ ሴጣን ካለ ፀሐይ የምትወጣው ከሴጣን ሁለት ቀንዶች መካከል ነው። እሺ ያ አሁን ፀሐይ የምትወጣው በሴጣን ሁለት ቀንዶች መካከል ነው። ማነው ያለው? እሺ አሁን ያመጣልኝ ሱፍ እንደዚያ ይላል። እርግጠኛ እንዴት ነው የማትሆነው ነውው እሱን ቶ ውሸት ከሆነ ገብተህ ታየዋለህ። ያመጣውን ጽሁፍ ግን ያመጣውን ጽሁፍ ምንድን ነው የሚለው? ፀሐይ የምትወጣው በሸጣን በሁለት ቀንዶቹ መካከል ነው እያለ ነው። ከዛ በኋላ ምን ይላል? ደቶን ኦፍ ራይዝ አብሮት ይወጣና ወይኔታዝ ሬዘን ይለየዋል ይላል። ከዛ በኋላ ምን ይላል? ምሳ ሰዓት ላይ መጥቶ ያጅበዋል ድጋሚ ይላል። ደን ይለየዋል ይላል። ከዛ ደን ክሮስ ዘዘንስ እችኛ ሜይ ቢ ቀጥታ ሳይሆን ግን የሆነ ታይም ፍሬምን ይመስለኛል። ከዛ በኋላ ሂ ፓርት ፍሮም ኢት ይላል። ሜይ ቢ ዘጠኝ ሰዓት ምናምን ሊሆን ይችላል። አንተ በምትሰግድበት ሰዓት ቁጠራ ትችን ታቋዋል። ሂ ፓርት ፍሮም ኢት ይለየዋል ይላል። ስለዚህ ሊጠልቅ ሲል ደግሞ ድጋሚ ይመጣል ይላል። እዛ ደግሞ ይለየዋል ይላል። ስለዚህ በእነዚህ ጊዜዎች አትጸልዩ ይላል። አሁን አንተ ማትጸልየው ሰይጣን ፀሐይን እነዚህ እያጀበ እየወጣ የሚገባበት ፀሐይ ሰዓት ስለሆነ ነው አይደል? ይሄ አሁን የሚለው እሱን ነው ሀዲሱ ይላል። በአሁን ሰይጣን ሀዲሱ ይላል። ስለዚህ አሁን አንተ ሰይጣን በፀሐይ በሰይጣን ውስጥ ይላል ሀዲሱ ይላል ማለት ሀዲስ ቁጥሮ ያው አንተ ክፈተው ክፈተው አንተ

ፊዚካል ኢንቲቲ ነው የሚል የለም። የትኛውም ሪሊጅን ላይ ሰይጣን ፊዚካል ኢንቲቲ ነው ያለማን ነው? ደግሞ ምንም አይነት ኢንቲቲ ዳይቨርት ሊያደርግ ነው። ሰይጣን ሰይጣን ነው ያለመታዘዝ ምኞት እንትን አይደለም። የሰውም ሴጣን አለ፣ የጅንም ሴጣን አለ አይደለም እያልኩ ሲል ምን ማለት ነው? ተፈጥሮ ሴጣን የሚባል ፍጥረት የለም። ማህመድ በሁለት በሸይጣን ሁለት ቀንዶች መሀል ይወጣሉ ሲል በሌለ ፍጥረት መሀል ይወጣል እያለ ነው እሱ። ለነዛ ነው ትርጉም። ጆሮ ላይ የሚሸራው ማን ነው? ለምንድነው የምትታጠበው? ፊዚካል ካልሆነ አፍንጫ ውስጥ የሚያድረው ማን ነው? መታጠብ አልነበረብህም። ጥሩ መስማት አድርግልኝ አስማኝ ነው ብትለው። በዚህ አጋጣሚ ስለ እስልምና የምታውቁ ከሆነ በኢስላም ሰይጣን ባዲ አይደለም። ማለት ሼጣን እንደት ልበል ሼጣን የሚባል ፍጥረት የለም። ባጠቃላይ ብራዘር አፍንጫ ውስጥ ያድራል በየቀኑ አታውቅም። ልትወጣት አፍንጫ የምትታጠበው ሀዲሱን ልክፈትልህ

ግን ሚባል አልሻልኩም በእውነት እንጂ ሰይጣን ፊዚካል እንስቲ ያደረ ቦዲ የለውም። እንዳዝ ማረር አዶን ኬር ሊሸውን ነው። ሜታ ፊዚካል ሊሆን እንደዚህ ሲል ማለት ነው። ሊዋሽ ነው። ፀሐይ በሴጣን ቀንድ መሀል አትወጣም ሊልህ እኮ ነው ያው፣ አንተን ህግ ብታጠና ጠበቃ ብዬ ነው የምጠራህ፣ ምክንያቱ ትዋሻለህ። ስትዋሽ ደግሞ ሌጋል አድርገህ ነው የምትዋሸው። ሀቁን ግን መነግረህ ይሄንን አዳምጠህ ይሄን ጠይቅ ከፈለግ፣ በኢስላም ሸይጣን የሚባል ፍጥረት የለም። ይሄን ያዝልኝ። ሸይጣን ለክፉ ለክፉ ዝንባሌ የተሰጠ ስያሜ ነው። ሰውም ሰየጠነ ይባላል እና ሰየጠነ ሲባል ከአምላኩ አመፀ፣ አምላክን ከመታዘዝ አመፀ እንደማለት እሺ ኢብሊስ እና ሸይጣን አሁን እዚህ ጋር ቋይ ቋይ አንዴ እዚህ ጋር አሁን አንተ የምትለኝ እንዴ ሸይጣን የሚባሉ ጅስ ኮንሰፕት ነው እያልከኝ ነው? በኮንሰፕት መሀል አለፈች፣ በሁለት ኮንሰፕቶች መሀል አለፈ፣ በቀንዱ መሀል ልትለኝ ነው? ኖ ቋይ ቋይ፣ ከዛ በፊት ሸይጣን የሚባል ነገር የለም፣ ኮንሰፕት ነው። ሰውም ሸይጣን ሆነ ይባላል ዝም ብሎ መጥፎ ሆነ ምናምን ለማለት ነው እንጂ የሚባል የለም አልከኝ። ሸይጣን የሚባል ራሱን የቻለ ፍጥረት የለም። ኢብሊስ የሚባለው እና ሴጣን ነው ነ አንድ ነው አይደለም፣ ኢብሊስ የመጀመሪያው ሸይጣን። ሸይጣን የሚባለው ስያሜ የተሰጠው ባለመታዘዙ ነው እንጂ ኢብሊስ እና ሸይጣን ይለያያሉ፣ አንድ ናቸው። አዳም ኢብሊስ ሸይጣን የተባለው ስያሜውን ያገኘው ራሱ በአመፁ ምክንያት ነው። የአመፁ ውጤት ነው። ከጠነ አመፀ ጠመመ፣ ጥመት። አሁን የምትለው እኮ ሸይጣን ማለት ወርድ ነው ጀስትራ እንደምወርድ ወርድ እንትና ብላ ጠጣ እንደሚባለው አንተ መጥፎቱን ምናምን እንደዚህ ጥሩ ሰውን ምናምን እንደምንለው ወርድ ነው እያልከኝ ነው እኮ ወርድ ነው። ጀስት ተራ ወርድ ነው ነው የምትለኝ? ይኸውልህ፣ በኢስላም የሰውም ሸይጣን እኮ ተራ ወርድ ነው እያልከኝ ነው። በቃ ለመግለጽ መጥፎ ነሃል ለማለት ነው እንጂ ሸይጣን የሚባል ኢንቲቲ የለም እያልከኝ ነው።

ያው በብዙ ጭቅጭቅ ነው የሚያምነው ኤሊ በጣም ስለሚዋሽ እስኪ እንግሊዘኛ አዋቂ ነው እና ይሄንን አንብብ ተርጉምልን እኔ በጣም ብሎ ማውቀው እንግሊዘኛ ብተወይ ከአንተ ጋር ነው ያለው ራባለሎ አንብብና ተርጉምልኛ አልተርጉም እምቢዬ አልተርጉም እሺ ዘላስ አንተ አንብብና ተርጉምለት የኔን አያነብም እሱ መሀመድ ብቻ ነው የኔን የሚያነባው እሱ ማንበብ አይችልም

ይሸከሙታል ነው ይሻል፣ ቢ ኬሪድ ማለት ሌላ ሰው ነው የሚሸከመው። ግን ዘ ብሊቨር ኖ፣ መጀመሪያ ዘ ብሊቨር ዌን ሂ ዲዛርስ ኤ ቻይልድ ኢን ፓራዳይዝ ማለት አማኝ ሆኖ ልጅ ሲፈልግ ገነት ላይ ይላል። ከዛ ሂ ሲል ሂ ሲል ሂ ማንን? ሂ ሻል ቢ ኬሪድ

ሻል ቢሪድ ምን ቢገባ እኮ አሁን ሻል ሪ ቢሆን እኮ ማለት የሚሸከመው አይደለም፣ ይሸከሙታል። አይዋ በቃ አሁን ኤንድ ቦርን ይወለዳለን። ይሄ የሚሸከሙት አካል ራሱም

የተባለው ተሸካሚ ነው ወይስ የሚሸከሙት አካል ነው? እሱን ያድልኝ። ተሸካሚ ነው የሚሸከሙት አካል ነው? ይሄ የተባለው እሱን ያድልኝ። የሚሸከሙት ይሄ የሚሸከሙት አካል እንደገና ይወለዳል። ይህንንም ያድልኝ። አንድ ኮምፕሊት ኤጂንግ ማለት እድሜውንም ይጨርሳል፣ እድገቱን ማለት ነው እድገቱ በአንድ ሰዓት ማ ይሄ የሚሸከሙት የሚወለደው እና እድሜውን በአንድ ሰዓት ውስጥ የሚጨርሰው አካል ነው ይሄ።

ወንድ ነው የሚያረግዘው ቢለ ሴት ነው የሚያረግዘው ለማለትም አትችልም። ኦፕን ነው ነው ማለት ነው። እሱም ብቻ አይደለምን እያሉ አይታወቅም። የቀድሙንም ደግሞ መሂድ እና አንብበኸው ሁሉንም ነው አዲሱን ነው አረበኛውን መኖኑን ማንበበው ነው። ኤሊ በጣም ስለሚዋሽ እንጂ የትኛውም ሊቃውንትም የማይክለው የሚወልደው ያረቀጠ አንድ አመት እኮ አወራንበት በዚህ ነገር፣ የሚወልደው ወንዱ እንጂ ሴት የሚል የለም። ወንዱ ነው የሚወልደው አለ። ይሄ የሚያምኑበት ነው። ይሄ በጣም ስለሚዋሽ ነው። ሂድና ሁሉንም አላወጣ ስለሚ እ አወጣለ ወንዱ ተረጎመል አዎ ግን የሚያስተነስ የእናንተን ኢንተርፕሬት የሚያደርጉት የአላህ ሚራክል አይታወቅም፣ ታወቅ እንደዚህ አይነት አደሉ የሚያስቡት እያለ ነው። ስለዚህ አንተን የሌለ ኢንተርፕሬቴሽን ብትሰጠው ጥሩ አይመስለኝም። አይ እንደው

አይደለም የምትል ከሆነ እንደዚህ ብሎ አልፈቱትም የምትል ከሆነ አንተ አምጠሻ መሸሪያ ማብራሪያውን፣ አይደለም። ያው እኔ እያልኩሽ አለሁት እንደ እኔ ተርጉሜ ያሳየሁክ ነው። ጀስቲስ ስለማንም ያው ታዲያ ስለማንም ያው ታዲያ ሂይ ብሎ ያለው ማን ነው? ነገር ሌላ ምንም አይደለም፣ የእንግሊዝኛ ጉዳይ ነው ሌላ ነገር አይደለም። ቤል ላይ እንግሊዝኛው ትርጉሙ እንደፈለገ ቢል እንኳን እኔ እንግሊዝኛ ስለምችል አቋዋለሁ። ቆይ ቆይ፣ ላ አሁን የምሰጥን አዲስ ትከፍታለህ። ቆይ ሰይጣን እንትች ነው ያልከው ማለት ነው። እንትኑን ክፈት፣ ሱና ዶት ኮም ክፈት። ምንድን ነው ምንድን ነው የምትከፍተው? ምናባ ነው ገብቶ እንዳትረሳ እንጂ ሸይጣን፣ ኮንሰፕት ነው ኮንሰፕት ነው ብለኛል፣ ቅድም እንዳትረሳ። እንደ እኔ እናንተማ፣ ገና እንጨርሳለን። ካፊሮን አልአተርሚዲ፣ አሁን ብዙ ነው ማለት ነው ያለው። በእናትህ ሴጣን፣ ስለ ኮንሰፕት ወይ ስለ ሂውማን ካራክተር የሆነ ቢሄቪየር ነው እኮ ብሎ እኮ ነው

ኡስማን ምን እንዳለ ታውቃለህ? እሱና ምን አላውቀውም፣ ማንም የጻፈው ምናምን ብሎ ራሱ ባይ ዘ ወይ ሰይጣን ኢንቲቲ አይደለም በለ ሰይጣን ዛሬ አታውቁም። ይህን ነገር አታውቁም። በኢስላም ሸይጣን ኢንቲቲ እንዳልሆነ ማለት ማለ ራሱን ይቻላል ማለት የሆነ ፍጥረት እንዳልሆነ አታቁም። ማነው ሚዩት የሚያደርገኝ? ሚዩት እያደረጉኝ ነው አንተ ወይንም እሱ ከረዘመ ብለ ነው። በረጅሙ እንደተረቁሞ ስለማንደኛ ካሜራን ክፈተው እኮ። ካሜራንም ከፍተው ከአንተ ጋር ማን ይደረጋል? አሁን ስለ እኔ የከፈትኩት አለ እዚህ ጋ